የውመ ተረል ሙእሚኒነ ወልሙእሚናት የወንድ አማኞችንና እንዲሁም የሴት አማኞችን በምታይበት ጊዜ የጣኑሩም ኑራቸው ይፈልቃል ይላል፣ ወይም ይይፈራጫል። በይነ አይዲሂም በፊት ለፊታቸውና፣ ወቢ አይማኒሂም በቀኛቸው። የውመል ቂያማ እንግዲህ አሁን በጠራሁትና በጋበዝኩት መሰረት ጥሪዬን ተቀብለው እምነቱን ተግባራዊ ያደረጉ ሴቶችም ሆኑ ወንዶች ነው የሚለው። የውመል ቂያማ በሚነሱበት ጊዜ ገና ከመሽሩ ተነስተው ወደ ሲራጥ በሚያልፉበት ጊዜ የአጥራፋቸው እጃቸው፣ እግራቸው፣ ግንባራቸው እንደ ፀሐይ እየበራና እያንጸባረቀ ነው የሚሄደው። የዛ ጊዜ ኔ ወዳጆች ነው እና ቡሽራኩሙል የው በዛሬ ሁለት ደስታ ለእናንተ ይሁንላችሁ እየተባለ የደስታ መግለጫ የሚደርሳቸው በየአካባቢው ማለት ነው። ጀናቱን ተጅሪ ሚን ተህቲሃል አንሃር እና ዛሬ ሽልማታችሁ ከስሮቿ ህንጻዎቿና ከዛፎቿ ስር የተለያዩ ጅረቶች የሚፈሱባት የሆነች ደስታና ጸጋ ፍስሀ የተሞላችባት ሀገር ነው ሽልማታችሁ እየተባለ ይነገራቸዋል። ካዋሊዲነ ፊሃ፣ በእሷም ውስጥ ለዘላለም ኗሪና ዘውታሪዎች ስትሆኑ እንደ ዱኒያ የአንድ ሰሞን ደስታ ሆኖ አያቋርጥባችሁም። ዛሊክ ሆል ፈውዙል ዓዚም። እና በዚህ ባጭር በዱኒያ የተወሰነ ነገር ፈታችሁና እይታችሁን ጥሪ አክብራችሁ ለእንዲህ አይነት ዘላለማዊ ክብርና ጸጋ መብቃት የእድሜዎች ሁሉ ቁንጮና መደምደሚያ ታላቅ እድል ማለት ይህ ነው በላቸው ይላል። የውመ የውቁሉ ሙናፊቁነ ወልሙናፊቃት፣ እና በዛ ወቅት የወንድ ሙናፊቆችና እንዲሁም የሴት ሙናፊቃት በሚሉበት ጊዜ የሚሆነውን አውሳላቸው ይላል። እንግዲህ እነዛ ሙሚኖቹ ተማሸር ተነተው በቀኝና በፊት ለፊታቸው ኑራቸው እየተንጸባረቀ በሲራት ላይ አልፈው ወደ ጀነት ግብዣ በሚደረግላቸውና በሚገቡበት ጊዜ ሙናፊቆቹም በስመ ስላም ያተፈጽፋሉ እነሱ ጋር ሊጓዙ ማለት ነው። ተመቸሩ እና እዛ በሚነሱበት ጊዜ ሙእሚኖቹ በዛ በኢማናቸውና በመልካም ስራቸው ሳቢያ በፊት ለፊታቸውና በቀኛቸው የተለያየ አንጸባራቂ ባውዛ ተተክሎላቸው በገዛ ኑራቸው ነው ሲራጥን እያለፉ የሚጓዙት ማለት ነው። ሙናፊቆቹ ግን ካሉበት ገና ሳይንቀሳቀሱና ብዙ ሳይራመዱ ብርሃኑ ይጨልምባቸዋል። ሚኖቹ ጋራ እኛ ምስላም ነን ብለው አብሮ ቆመው ስለነበረ የነዛ ብርሃን አብሮ እንግዲህ ጭላንጭ ልሰጥቷቸው ነበር። እነዛ ቀደም ብለው እርመድ እርመድ ብለው ሲርቋቸው እነዚህ የአካባቢው ጨለማ እያፈነ ወደ ኋላ እየጎሰተ እና እየገታ ያስቀራቸዋል ማለት ነው። የዛ ጊዜ ስጋት እየተሰማቸው ይመጣና ለአማኞቹ የሚከተለውን ጥያቄ ያቀርባሉ። ምን ይላሉ? የቁሉ ሙናፊቁ ነው ሙናፊቃ፣ የሴቶችም ሆነ የወንድ ሙናፍስ ይገዜና አመኑ ለትክክለኞቹ አማኞች እንዙሩና እንፈዚሩና ማለት ነው። እረትሳችሁን አትሄዱ ቆዩን ጎበዝ ይላል። ነሰቢት ሚኖሪኩም እኛ እኛኮ ብርሃን የለንም እና ከእናንተ ብርሃን ከችባችሁ እንለብኩ ሲላሉ፣ ችቦ መስሏቸው ማለት ነው። ብርሃኑ እንግዲህ ከሞሂኖቹ ጋር እየተንጸባረቀ ሲያዩት እነሱ ችቦ ነገር የያዙ መስሏቸው፣ እረባካችሁ ከእናንተ እንድንለብኩስኛ ጠፍቶብናል የለንም እና እስታችሁን አትራቁ ቆዩን ቆዩን እያሉ ይወተውታሉ። የዛ ጊዜ ሙሚኖች ደግሞ አሁን የሚጠቅስ ችቦ እንዳልሆነ ስላወቁ ያሾፉባቸዋል። ተራቸው ማለት ነው። ምን ይላሉ? ቂል እርጅዑ ወራአኩም እኛ የሚለኮት ነገር አይደለም። ያዝ ነው ለራሳችን ብቻ ነው የሰጠን፣ ለሌላ አይራባምና ይህንን ቋሚና አስተማማኝ የሆነ ብርሃን ያገኘነው እኛ አሁን ሳይሆን እዛ ዱኒያ ላይ እያለ የለም በእክላስና በአመል በተውሂ። ስለዚህ እዛ ቦታ ሄዳችሁ እንደገና አስተካክሉ። ችግሩ የተፈጠረው እዛ ነው። እና እዛ ኮንታክት ሆኖባችሁ ነው መሰለኝ፣ የተበላሸባችሁ እዛ አይዳችሁ እታስተካክሉ ይሻላል እንጂ የእኛ እንኳን ለራሳችን እንጂ ለሌላ የሚለኮስ አይደለም። ይቅርታ አድርጉልን፣ አትጎትቱን ይሏቸዋል ማለት ነው። እና እርጅዑ ወራአኩም ወደ ዱንያ ተመለሱ፣ ወይም ወደ እዛ ወደ መሐሸሩ መንቀሳቀሻው ቦታ ላይ ምናልባት እዛ የጎደለው ነገር ካለ አስተካክላችሁ ነው ሶሎ የቴክኒክ ድግመት አለበት ማለታቸው ነው። ሲሳለቁባቸው ፈልተሚሱ ኑረን፣ እና ወደ ዱንያም ሆነ ወደ መሐሸሩ ወደኋላ ተመለሱና እዛ አካባቢ ለእናንተ የሚሆን ብርሃን ካለ ፈልጉ እንጂ እኛ እንኳን ባታስተጓጉሉን ጥሩ ነው። ምክንያቱም የሚለኮስ ነገር አይደለምና በማለት መርስ እየሰጧቸው እያሉ ፉዱሪበ በበይነሁም ቢሱሪ ለሁ ባቡን ባጢኑ ፊራህማ ባሂሩ ቂበል ልአዛብ። ወዲያውኑ በዚህ ቃለ ምልልስ ላይ እያሉ ከየት እንደመጣ ሳይታወቅ የሆነ ተራራ በሁለቱ ቡድን መካከል ይደቀናል መጥቶ ማለት ነው። ልክ እንደበር ይዘጋባቸዋል። እነዚህ ኞቹ አልፈዋል፣ ወደ ማዶ በአሻጋሪ ሆነው ነው ወደ ኋላ ተመልሳቸው አስተካከሉ። እነዚህ ደግሞ ቆይ እያሉ ኋላ ቀርቶ ይወደሙታል። በዚህ መካከል መካከላቸው ባለው ክፍት ቦታ ላይ ከየት እንደመጣ ያልታወቀ ትልቅ ተራራ የሚሆነ የመሰለ ነገር መጥቶ ቁጭልና ያቋርጣቸው አልቀረም ማለት ነው። እና ይሄ ተራራ የመሰለ ነገር እንግዲህ በር አለው ማለት እና በበሩ ሙእሚኖቹ ከኋላ ሙሚኖች ሁሉ እያለፉ ይሄዳሉ ባሁን ባጢን ወዲ ራሕማ ወደ ፊት አልፈው ሲገቡ ራሕማ ያው ጀነት ነው ወደ የሚቀበላቸው ማለት፣ ወዛይሩ ከጀርባው ደግሞ ንቅበሊ ከጀርባው በኩል አልዓዛብ ቅጣትና ጭንቀት ነው ያለው ማለት። በሙናፊቆቹ በኩል ያው ማረፍ ስለማይቻል እዛ ድልጋጤና ጭንቀት መከራ ነው ያለው። ወደዚህ ያለፉት ደግሞ ደስታ ጸጋ ፍሳሐ ውስጥ ናቸውና በእንዲህ አይነት ቦታ ባልጠበቁት ሁኔታ ጓደኞቻቸውና ዘመዶቻቸውን የሚለይ በር ድንገት መካከል ጣልቃ ገብቶ ያቋርጣቸዋል ነው የሚለው። እንግዲህ እዚህ በዱኒያ ጨርቅ ለብሶ ሁሉም እየተግበሰበተ እኔ ሙስሊም ነኝ እያለ አብሮ እንግዲህ የቆየውን ያህል እንደለመደ ዛም ዝም ብሎ እንደገብ ተነሶ ሊገባ ሲሞክር አላህ ሱብሓነ ወተዓላ ያበጥረዋል። በመካከል አንድ የሆነ ጋራ የመሰለ ነገር ያስቀምጥና እንደነፈቅ አድርጎ በቀዳዳው ሙሚኖቹ እያለፉ እንዲሄዱ ያደርጋል። ሙናፊቁን እንደገና ወደ ኋላ እያበጠረ ለጀሀነም ያዘጋጀዋል ማለት ነው። የዛ ጊዜ እንግዲህ ተስፋቸው እየጨለመ ሲመጣ በኋላ ወቀሳ መሰል ነገር ይሰነዝራሉ። እነሱ ያጎሩባቸው ይመስል ለሙሚኖቹ ምንባል ይላሉ ነው ይጠሯቸዋል። ጨዋክ ብለው ምን ነው እንዲህ ትጨክኑብናላችሁ? እንዴት እሳችሁን ትሄዳላችሁ? ይላሉ። አለምለኩም ማአኩም በዱኒያ ላይ እያለን አብረን አልነበርም? እንደ ጓዴ አብሮ አደጌ እንዴት ትጨክንብኛለህ? የናዲ ልጅ እያለ ይወተውታል ማለት ነው። ይሄ ጊዜ ሙሉ ነው የምንመልሰት አሉ ቃሉ በላ እውነት ብላችኋል። በዱንያ ላይ እያላችሁ በአካል ልክኛው ጋራ ነበራችሁ፣ ይህንን አንክደውም ይላሉ። ግን በአካላችሁ እኛ ጋር ሁኑ ስማችሁ የእኛን ስም ይምሰል እንጂ በእምነትና በተግባራችሁ ከኛ የተለየናችሁ የተለያያችሁ ነበራችሁ። ወዛይር እናንተ ጋር እንሰግድ ነበር፣ እንጾም ነበር፣ ሀጅ እናረግ ነበር። እንደውም ዛድሚ የሚሆንበት ጊዜ ነበረ። ይሄን ሁሉ እናደርግ አልነበረም እንዴ? እኛም እንቆጠብና አሁን እዚህ ታላይ ምንቀረው በማለት ይከራከሩ። አሁን በዛዋሂሩ በሰልፋችሁ እንኳን እኛው ጋራ መሳተፋችሁን አንክዳችሁም። ግን ችግሩ ምን መሰላችሁ? ላኪን ፈተንቱ ማፈተቁ ራሳችሁን ይፋቅ በሚባል በሽታ በከላችሁና ያን ይፋቃችሁ አደም አልኢኽላስና አደም ተውሂር ነው። ወደኋላ ኋላ አይጎትታችሁ የዛዋሂር ስራ ብቻ ዝም ብሎ የትም አያደርስም። ስለዚህ ነበረ ግን ደጋችሁ ገሌ ስላሙን አይተግም እንደ ታላላ ነበር ጠኑ ነበረ እንዴ ራሙ ነው ረመዳን ይባላል እንዴ ላለመባል ነበር። ሀጅ ታረጉ ነበረ ሀጅ ከሌ ሲባል ጓደኛ እኔ ስለምን ሀጅ አልባልም ለማለት ነበር ዓላማ እንጂ ግዴታን ለመወጣት አልነበረም። ብትሄዱ ምናልባት እንግዲህ ቢቀናችሁና ብትመለሱ ገሌ ደግና ነው ታጋይ ነው ለመባል አለበለዚያም ደግሞ ሙናፊቅ ነው እንዴ ለምን አልሄደም ላለመባል ብላችሁ ነበረ ተሳትፏችሁ፣ እንጂ ከልባችሁ አምናችሁበት ከአላህ ምንድ ያልታገኙ መልቃችሁ እንዳልነበረ የሚያቀው ጌታ በዛ ምክንያት ነው ለዚህ ፈተና ያጋደጣችሁ እንጂ በዛው እንኳን እንደኛው ጥም ነበር ይላል የንግዲን ይሰሩ የነበሩትን ነው ዛሬ ግን እስላም ነኝ እያለ የማይሰራው ስንቱ ነው ሶላት የማይሰደው ጦም የማይጾመው እድሜ ልኩን ሀጅ የማያደርገው ወይበት አንድ ቀን አንድ ቅጣ ዘካ የማይከፍለው ምን ይባል ነው እነዚህ ጋር የሚያገርታቸው ነበር ታውን ጤናማ የናማ ባለመሆኑና ስራት ስለሌለው ስራችሁ ተብለው ነው የታገዱ ተማን ጭርሱን ስራው የሌለውማ እንግዲህ ከዚህ በላይ የሚባለውን መገመት ያቅትም እና ወጥረብቱም እናንተ ተረዳይሩ የእኛ ወገን መስላችሁ እኛ ጋር በስራ እየተሳተፋችሁ ግን በሙስሊሞች እና በእስልምና ውድቀት ላይ ስጠባበቁ ነበር። ይህንን እስልምናና ሙስሊሞችን አላህ ያጠፋለን ነፃብን ወጣ እያላችሁ ያላችሁ በልብታችሁ ሰው ሰራሽ ስርአት እንዲነግስና እስልምናና ሸሪዓ እንዲቆርጡት ነበር የምትመኙት፣ ይላቸዋል። ወሰሉቱም እና እናንተ ደግሞ በእስልምና እውነተኝነት ትጠራጠሩም ነበረ። ከዛ ለመኖር ለመተዳረስ ብትሰሩ ሐቅነቱ ያጠራጠራችሁ ነበር አይደለም እንዴ ይባላል። ወበረቁሙ ልአማኒቱ ከንቱ ምኞት ደግሞ አታሏችሁ ነበረ። የሚያገልባችንም ይህን ነገር ይሆን ብለን እንዳናምንበትም ያው ሰዎቹ የሚሰሩትን ከሰራ አናዛኝ ነው ተብሏል። ዝም ብሎ ያው ያሳልፈን ይሆናል እያላችሁ ራሳችሁን ታታልሉ ነበረ። ወይም እኛ እንዲያውም ተራማጆቹ እነሱን ጋራ ለመምጠል እየሰራን ነው፣ ምናልባት እነሱም የሚያስተሳካላቸው እንደሆነ ደግሞ ጥንቃቄውንም ይዘናል። እኛንን በሁለቱም በኩል አጥራፊዎች እያላችሁ ከንቱ ምኞት ውስጥ ነበራችሁ ይባላል። ታታጃ አምሩላህ የአላህ ውሳኔ እስከሚመጣ ያው እስከምትሞት ድረስ በኒፋቅ ላይ ሆናችሁ አንድ ቀን እስልምናና ሙስሊሞች ወድማሉ እኛ ግን ባለን ጥንቃቄ ከሌሎቹ ጋር ተስማምተን እና ተግባብተን እንቀጥላለን ስትሉ እድሜያችሁ ጨረሳችሁ። አንድ ቀን ይክላስ ታታረጉ ይቻላል ወበረኩም ቢላይ ልቀሩ እና በአጠቃላይም፣ በአላህ ትግስት ሳቢያ አታላው እና አደገኛው ሰይጣን በላችሁ አታለላችሁ እና ሰይጣን ይጠላችሁ ኑሮ አላህ ሚስጥር አዋቂ ነው ተብሎ ነበረ። እዚሁ በዱኒያ ላይ ለምን ጉዳችሁን አያፈራውምና ያዋርዳችሁም ነበረ። እንደዚህ ዝም ያላችሁ እኮ አላህ ይወድላችሁ ነው ጥሩ ይዛችሁ አልቀጥሉ እያለ የአላህን አላህን ትዕግስትና ጊዜ መስጠትን ተጠቅሞ አታለላችሁና ዲባጥ መታችሁ በማለት መርዷቸው ይነገራቸዋል ማለት ነው። ፈለመራ ይቆዱኝ ኩም ፊድያ እና ስለዚህ ዛሬ እንኳን በነፃ ልትገቡ ቀርቶ የዓለምን የሚሞላ ወርቅ ይዛችሁ ብትመጡ ጀነትን ለማገኘት በቤዛ በፊዳ በቅብያ የምታልፉ አይደላችሁም። የምትሰጡትን ነገር ተቀባይነት የለው። ወላ ምን እንደዚህ ከፈሩ ከእናንተ ከሙናፊቆቹ ብቻ ሳይሆን በግልጽ ተጋዱትም ተኩፋሮቹም እንደዚሁ የፈለጉትን ነገር እንቅፈል ቢሉ ዛሬ አላህ ሱብሃነሁ ወተዓላ የሚያመጡትን ክፍያ አይቀበላቸውም፣ በማለት ቁርጡን እንዳውቁ ይነገራቸዋል ማለት። ስለዚህ ምን ይሆናል መጨረሻችሁ? የእናንተም ሆነ የነዚያ ግልጽ ካሃዲዎች መዋኩሙና መኖሪያችሁ ጀሃነም ብቻ ይሆናል። ይሄ መውላኩም፣ እሷም ለናንተ ተገቢያችሁ ነች ወቢት ተልመሲር ጀሃነም ለእናንተና ለኩፋሮች መመለሻ ነሷ። ምን ትከፋ በላቸው ይላል እና ይህንን በማስመልከት ነቢያችን አለ ሰላቱ ወሰላም ለእንደ አይነቶቹ ካፊሮችና ለሙናፊቆቸው መልቅያማ ሲሆን ለእያንዳንዳቸው ቃለ መጠይቅ ያቀርብላቸዋል ይላል። ለእያንዳንዱ ካፊር እና ለሙናፊቁ ምን ይለዋል አሁን አንተ ዱኒያን የሚሞላ ወይም በሶስት አራት ጥቅ የሆነ የሚሞላ ወርቅ ብሰጥህ ማዲ ያንን ሁሉ ማዕዲን ጀሃነም እንዳይ እንዳይበላት ለዛ መከላከያ ዛ ክፈለው ብዬ ልጠይቅህ ብፈቅድልህ ወይም ጀነትን ለማገኘት እንትን ብልህ ትስማማለህ ይለዋል። የዛ ጊዜ ይሄንን የሚጠይቀው ጀሃነምንም ጋር ጀነትንም እንደ ፊልም ፊቱ ላይ ገልጾ እያሳየው ነው እና ያን በሚለው ጊዜ እውነት ሊሰጠኝ ነው ብሎ ሚስኪን አሁን እስማማለሁ ይላል ፈንድቆ። የዛ ጊዜ ምን ይለዋል አላህ ሱብሃነሁ ወተዓላ ላኪን ሰአልቱ ከፊት ዱኒያ አወለ ምን ዳሪካ ፈአበይ ሲለው፣ ግን በሚያ ላይ እያለ ከዚህ የቀለለ ነገር ፈልግብህ እንቢ ብለኛል። ዛሬ እንዴት ቸርት ይለው አለ። ምንድን ነው አይፈለግብህ ሲለው አመርቱ ካላ ዝከሪ ሻን ፈአብ ይችላል ሽርክ ሲለው፣ በእኛ ምንም ማንንም ነገር እንዳታጋራ ብዬ አጥብቄ ደጋግሜ በነቢዮቼ ነገርኩህ። አንተ ግን በሽርክ ካልመጣ በስተቀር ብለ ውጭኛል። ይኸው በሽርክ ተጨማልቀ መጣ በሽርቅ የመጣ ሰው ደግሞ እነላ ላስሩ አሽ ረከቢ ወፊሩ ማድነዛሪከሊመየሻ እና በሽርቅ የተፈጸመን ወንጀል በምንም አይነት አይምርም። ከዛ ያለውን ለፈለገ ይምራል። እነሁ መንግጅ ዝብላ ፈቀድ ሐረመላሁ አልዘና በአላ ማያዳራ ሰው አላህ ጀነትን አበክሮ ዕርም አድርጎበታል። ወመዋሁና ሬዘላለም መኖሪያ ውንጀነእሳት ነች ብዬ ወስኛለሁ ያንን ውሳኔን ስለማልሽል

ያንታ ደግሞ ዝበጥ በማለት ይታለቅበትና በቃ ወረድ ወደዛ ወደ ተዘጋጀ ለጀሃነም ይጣላል ነው እና እንግዲህ ይህ ሁሉ ከመድረሱና ጀም ተናልቀቱ ተጣተመንከቱ በፊት እንግዲህ ሰው ልጆች የሚበጃቸውን አውቀው እንዲሰሩ በዚህ ምልክ መልክ ንገራቸውና፣ መከራቸው ያ ረሱለና ይላቸዋል ረሱል ዐለይሂ ሰላቱ ወሰላም።